እንግዲህ ዛሬ ደስ ብሎኛል እላችኋለሁ። አልዬ እንግዲህ ብሩኬን እያስፈራራች ነው። ብሩኬ ደግሞ ያንቺ ብለው ቀርተዋል ማለት ነው። አንቺም እንግዲህ እንደምትቀሪ ሁላችንም ተስፋ እናደርጋለን ማለት ነው። ያው የመጣለሽ እድል በጣም ደስ ብሎናል፣ እድሉ ማለት ነው። እንደዚህ አይነት እድል ደግሞ ታይቶም አይታወቅም። ብዙ ብዙ ሰውም እንደዚህ አይነት እድል ሊያጋጥሙም አይችልም። አንቺ ግን የሰው ያለሽ የሰው ያለች ደስታ እና ይህን እድል ደግሞ ስለመጣልሽ ከልብ እናመሰግናለን። ብሩኬ ደግሞ ጥለሽ ዋለ ደግሞ ዱአ ጸሎት እናደርጋለን። እላችኋለሁ። ቤተሰቦች አሰላም አሌይኩም ወረሕመቱ ላይ ወበረካቱ ቢጫና ቤተሰቦች እንዴት ናችሁ ሰላማችሁ ብዙዎቹ በከብት ዘር ላይ ሰላም ሰላም ክርስቲያኖች እንዴት ናችሁ ባላችሁ ቦታ ላይ ጠብቅልኝ በቤቴ አዲስ የሆናችሁ ሰብስክራይብ ላይክ ኮሜንት በማስቀመጥ ቤተሰብ ሁኑ ቤተሰብ የሆናችሁ ሼር ላይክ መባረቅ አበረታቱኝ እንዲደርሳሉ ዛሬም በአዲስ በፍቅሮች በሁለት ፍቅሮች መካከል መጥቼ ያኖራቸዋለሁ ይቅርታ ትንሽ ተኝቼ ነው የ ስላነቃሁ ነው እና ማለት ነው። በውበት መጥ ያለው ማለት ነው ያላቸው አስተያየት አሳብ አስተያየታችሁ፣ ቪዲዮውን እስከ መጨረሻ በማየት ተከታተሉኝ አብራችሁ ሁኑልኝ ማለት ነው። እንግዲህ ዛሬ የመጣሁት እውነት ለመስማት ግን በጣም ይከብዳል፣ ያስደስታልም፣ እያስለቅሳልም። ያው በብሩኬ በኩል በጣም አዝነዋል በሀይሚ በኩል ደግሞ ተደስታለች። እኛም ደግሞ የሷም ተከታዮች በአንድ በኩል ተደስተናል፣ በአንድ በኩል ደግሞ በጣም አዝነናል ማለት ነው። እውነት እንግዲህ ሴት ልጅ ደግሞ የማትጨክንበት ልባለን እንደማትጨክን ደግሞ ተስፋ እናረጋለን። ትጨክናለች ብዬ አላስብም። ሀይሚዬ በብሩኬ ማለት ነው በብሩኬ መጣ ነገር የፈለገ ነገር ቢሆን ማለት ነው እንግዲህ ሀይሚዬ ወደ አሜሪካ ልትሄድ። ቢዛሽን ላኪ ተብላለች፣ ፓስፖርትሽን ላኪ ተብላለች፣ ትምህርትሽም እዛ ትመሪ ያለች ብላ እንደ እናቴ ማስባት እንደ እናቴ በሏት አለች። ተቤት ብትልና ጀምራ እመት መክረኛለች ብላለች ብላለች። እንግዲህ ነገሩ ሁሉም የተቀያየረ ነው የሚመጣው ማለት ነው ለመሄድ አስባለች። ፓስፖርቷን በይዘዊ ወደ ብሩኬ ጋር ነበረ። ብሩኬ እንግዲህ ጠርጥሮም ይሁን ልቡ ነግሮትም ይሁን አላውቅም፣ ፓስፖርቱ በእሱ ነው ያለው፣ እሱ ጋር ነው ያለው ማለት ነው። እንግዲህ ስጠኝ በማለት ቀጥራው ነበረ። ቀጥራው ነበረ፣ መጣ፣ ተገናኘ። እንግዲህ ደስ ብሎኛል እኔ ደስ እና የሆነ ነገር ንገረ ምናምን አለችው። ምንድን ነው ስትለው እንደዚህ እንደዚህ በፊት እንደዚህ ነበረ እና ለመሄድ አስቤያለሁ ወደ አሜሪካን ፎቶሽን አንስተሽ ላኪ ነው ገና ያለችኝ፣ እንጂ ገና አልተጀመረም እና ላኪ ያለች አለ አለች። ብሩኬ ደግሞ እኔስ ለማንጥለሽኝ እኔስ ለማንጥለሽኝ ነው የምትይ? እኔ ኮ አንቺ ብዬ ነው ብዙ ነገር የከፈልኩት ብዙ ነገር የተበላሸብኝ ብዙ ነገር የሰውኩት አንቺን አለማጣት ብዬ ነው እንዴት፣ አሁንስ እንደዚህ አይነት ነገር ትይኛለሽ? አላት ማለት ነው። እንዴት እንደዚህ አይነት ነገር ትይኛለሽ? አልምዬ እውነት፣ እኔ እንደዚህ አይነት ነገር አላሰብኩም። በአንቺ እንደዚህ አይነት ነገር አንጠበቅኩም። እንዴት እንደዚህ አይነት ነገር ትይኛለሽ? እኔስ ለማን ጥለሽኝ? አላት። እሷ ደግሞ እኔ ሄጄ ሁሉም ነገር አስተካክላለሁ፣ በሂደቱ ሁሉም ነገር እንደሚሆን አስተካክላለሁ። አንድ እንግዲህ እሷ ሀሳቧን እሷ ሄዳ እሱን እዛ ለማስመጣት ነው ገባችው፣ ለማስመጣት ነው የፈለገችው። እሱ ደግሞ አይሆንም አትክልት ያለው የተጨቃጨቀ ነበረ፣ ሁለቱም ማለት ነው። እንግዲህ በነገራችን ላይ ሀይሚዬ ማለት ነው በእኔ ያሳሳብ ይሄን ነገር ልታዩ ይችላል ማለት ነው። እንግዲህ ይቅር ለምንሱ ብዙ መስዋዕትነት ከፍለሻል። ብዙ መስዋዕትነትን አልፎታል። ብዙ ችግርን አልፋችሁታል። የዚህ ነው የደረሳችሁት። አሁን ደግሞ ማለት ነው፣ አሁን ደግሞ ያንን ነገር ደግሞ መቀስቀል ቅስቀሳለብሽ ያንን ቁስል ደግሞ ማምሳት መቀስቀስ የለብሽም፣ ማለት ነው ሀይሚዬ። እኔ ወዴ እኔ ፍልቅልቅ እንወድሻለን እኛም በዚህ አይነት ባይዘዊ በጣም ቤተሰብ አመስግናለች። እኔን ከፍ የምታረጉ እኔን ለማደግ የምትፈልጉ አላችሁ ብዙዎቻችሁ፣ እኔም በጣም ነው ከልብ ነው ማመሰግናችሁ ብላ አመስግናለች ማለት ነው። እኔ እንጃ አንድ ቀን ከጠፋሁ የጠፋሽ ብላችሁ ትፈልጉኛላችሁ። እውነት ነው እኔ አሁን ሶስት ሆነሽብኛል ማለት ነው። ሲነጋሪ ሲመሽም ስንሱ ያመሽብኛል። ሀሊንት ይሄድ ደረሰች ዛሬ ስምን ላይ ናት። ማን ምን ሆነች? ይህ እንዴት ብሮኬስ ብለን በጣም ነው የምናስበው ማለት ነው። እኔ በጣም አስባለው ማለት ነው። እና ሀሊንት የመሄድ እቅድክ እቺ ፓስፖርቷን ነገር አዳንሺ ማለት ነው። ፍቅር አንቺም ዛሄደሽ ሄደሽ መሰሪ ትምትሽ የምትማሪ አይመስለኝም። ምትማሪ አይመስለኝም። በነገራች መጥፎ ነው ማለት ነው። ፍቅር አንቺ እንዴት አደርገሽ እዛ ትምህርትሽም ብሩኬን ያሰብሽ እንዴት ትሰሪያለሽ? ብሩኬም ደግሞ ጠቅለሽ በአሁኑ ሰዓት ብሩኬ ብዙ ሰው ነው የሚጠብቀው፣ በሽክ ብሎት ብዙ ሰው የያዘው ነው በአሁኑ ሰው ነው በአሁን ሰው ስስት ነው ያሳስታል፣ ልትሳሳት ይችላል። እና አንቺንንም እሱን አጥተሽ የሰው ሀገርም ሄደሽ መኖር አትችይም ማለት ነው አንድ ልብሽ የሰው ሀገር የሚባል ነገር ፓስፖርቱ ሰሬሹ ማለት ነው። ግን ጀግና ነሽ ጎበዝ፣ በጣም ጀግና ነሽ። ለምን በፊት ብዙ ነገር እንግዲህ ደርሶብሽ ነበረ። ሄዳለሁ ብሎ አስጠቅሶሽም ተኝተሽም በሽተኛም ሆነሽ አሞሽም እንግዲህ ከሰውነት ውጭም ሆነሽ ነበረ። ግን ያንን ነገር ደግሞ አሳየሹ ተራሽን ማለት ነው። በጣም ጎበዝ ጎበዝ፣ ጀግናነሽ ማለት ነው። ግን አሁን ደግሞ ጎበዝ በመሆንሽ ታውቂያለሽ። ጀግና በመሆንሽ ታውቂያለሽ። ግን አሁን ደግሞ መተው አለብሽ፣ ብሩኬን ያለሽ መስማት አለብሽ ማለት ነው። ወንድ ልጅ ደግሞ በጣም ሲከፋው ሲያለቅስ እንዴት እንደሆነ አይተሽዋል ማለት ነው። በጣም ከባድ ነው የወንድ ልጅ በጣም ከባድ ነው፣ ሴት ልጅ ይሻላል ማለት ነው። እና እሱን አንቺን አጥቶ እሱን አንቺን አጥቶ የሚቀመጥ አይመስልሽ ማለት ነው። አይተሽዋል እንዴት እንደሚሆን ማለት ነው። ይጓጓልሻል ደሞ፣ ጸጉርሽ ደግሞ በጣም ሲወድልሽ፣ ወይኔጣ አድርግሽ ጸጉርሽ በጣም ይወድልሻል። ደግሞ መጣ ጸጉርሽ ላይ ነው የሚያርፈው ማለት ነው፣ አይኑ ማለት ነው፣ ጸጉርሽ ላይ ነው የሚያርፈው ማለት ነው። ያንቺ ያለው ፍቅር የተለየ ነው። ቀየረብኛል ብለሽ አታስቢ፣ ግን ሁለታችሁም ልባችሁ አንድ መሆን አለበት። አንድ ነው መወሰን አለባችሁ ማለት ነው። ይሄ ውጭ አገር የሚባል ነገር ምናምን ትታችሁት ማለት ነው፣ ሁላችሁ ሁለታችሁም በሂደት ተነጋግራችሁ ያለው ነገር ብጨርሱ ይመስለኛል ማለት ነው። ያ እንግዲህ እውነትም እሱም አንቺን አጥቶ የሚኖር አይመስለኝም። አንቺም እሱም አጥተሽም ተለያይታችሁም የምትኖሩ አይመስለኝም ማለት ነው። ያችን ነገር ደግሞ በሂደት ማወቅ አለባችሁ ማለት ነው። በጣም ከባድ ነው፣ በጣም ከባድ ነው። በይዘው ይሄ እኔ ትናንትና ተትናንት ወዲያ የለቀቀችው ቪዲዮን ፓስፖርት ስትል በጣም ፈሪቼ ነበር። ይሄ ነገር እንደሚመጣ ማለት ነው ብሩኬ ተራው እንደሚያዝን ተራውን እንደ እንግዲህ እንደ አርሜዬ ብቻ እንዳይወድቅ እንጂ እንደሚሆን አስቤ ነበረ። እኔ እንደ አንዴ ነበር የገባኝ ማለት ነው። እንደዚህ ፓስፖርት ምናምን ስታሳይ በቃ በአንዴ ነው የፈራሁት ማለት ነው። ያው ሰው አሜሪካን ሲባል በቃ ልቡ ደንደን ነው የሚለው ማለት ነው። አሜሪካን እንግዲህ ስሙ ትልቅ ነው ማለት ነው። ግን ከአገር መለየት አናቀውም፣ ከቤተሰብ መለየታችን አናቀውም። ግን አሜሪካን በቃ ሲባል ራሱ እንኳን ማንም ሰው ይደነግጣል ማለት ነው።